የቤንያሚን ኔታናሁ ተቃዋሚዎች ከአመታት በፊት በተካሄደው አጠቃላይ ምርጫ ፍጹም አብላጫ ድምፅ በማግኘት የእስራኤል የረጅም ዓመታት ጠቅላይ ሚኒስትር ዳግም ወደ ስልጣን በመመለሳቸው ቁጣቸውን በማኅበራዊ ሚዲያ ላይ ሲያጋሩ እንደነበር ይታወሳል። ለእስራኤል የመጥፋት ምክንያት በማለት በቀድሞ ቲዊተር በአሁኑ ኤክስ ገጻቸው ላይ ደጋግመው አስፍረዋል። ከቅርብ ዓመታት ወዲህም ምርጫ በእስራኤል መደበኛ ጉዳይ ሆኖ ነበረ። የጋዛ ጦርነት መጣና ግን ነገሮች እንዲቀያየሩ አደረገም። የተደረጉ ምርጫዎች በሙሉ በሚያስብል ደረጃ በተመሳሳይ ውጤት ተጠናቀዋል። የተረጋጋ መንግስታት መፍጠር አልተቻለም። መጨረሻውም ውድቀት ሆኗል። ይህ አለመረጋጋት በአብዛኛው የመነጨው የናታናሁ የቀኝ ክንፍ ፓርቲ አጋሮች እናም እርሳቸውን ለመደገፍ ፈቃደኛ ባልሆኑት መካከል ነው። ለዚህም ምክንያቱ እምነት በማጉደል ጉቦ በመቀበልና ማጭበርበር ክስ ኔታናሁ ላይ ከተመሰረተ በኋላም ነገሮች አስቸጋሪ ሆኑ። ያውኑ ግን የተለየ ይመስላል። የኔታናሁ የቀኝ ክንፍ ቡድን 120 መቀመጫ ባለው የእስራኤል ፓርላማ 64ቱን ድምፅ በማግኘት በፍጹም አብላጫ አሸናፊ ሆነ። ይህ የውዝግቡ መጀመሪያ ነበረ።

ኔታንያሁ ከእስራኤል ዳግም ምስረታ ጥቂት ዓመት ዘግተው እንደ ኤውሮፓያኖቹ ዘመን አቆጣጠር በ1949 በቴላቪቭ ከተማ ተወለዱ። ተጫውተው ቦርቀው ያደጉት በታሪካዊቷ ከተማም በኢየሩሳሌም ሲሆን የጉርምስና ዕድሜያቸውን ደግሞ በልለ ሀያሉ አገር ዩናይትድ ስቴትስ ውስጥ አሳልፈዋል። ወላጅ አባታቸው ቤንዚዮን ታዋቂው የታሪክ ምሁር ሲሆኑ የአይሁድን ታሪክ በፊላዴልፊያ ዩኒቨርሲቲ ያስተምሩ ነበረ። እንደ ኤውሮፓያኖቹ ዘመን አቆጣጠር በ1967 በ18 ዓመታቸው ኔታንያሁ በእስራኤል የመከላከያ ሰራዊት ውስጥ ወታደራዊ ግዴታቸውን ለመወጣት አሜሪካን ለቀው ወደ እስራኤል ተመለሱ። በአገልግሎት ዘመናቸው በሊባኖስ ቤሩት ታግቶ የነበረውን የሳቢና አየር መንገድ አውሮፕላን ታጋቾችን ነጻ በወጣው የጊፍትን ዘመቻ ጨምሮ በርካታ ድፍረት በሚጠይቁ ስራዎች ላይ ተሳትፈዋል። ኔታንያሁ በዚህ ዘመቻ ቆስሎም ነበረ። የዮምኪፖር ጦርነትን ተከትሎ የመቶ አለቃነትን ማረግ በስ ስድስት ዓመታት የወታደርነት ቤት አገልግሎታቸው አግኝተዋልም። ከወታደር ቤት ከወጡ በኋላ ኔታንያሁ በቦስተን ከሚገኘው ዩኒቨርሲቲ በስነ ሕንፃ እንዲሁም ሁለተኛ ዲግሪያቸውን በአስተዳደር ዘርፍ ተቀብለዋል። በቦስተንና በሃርቫርድ ዩኒቨርሲቲ የፖለቲካ ሳይንስን ተምረዋል። እንደ ኤሮፒያኖቹ ዘመን አቆጣጠር በ1976 በቦስተን ኮንሰልቲንግ ግሩፕ በዓለም አቀፍ የንግድ አማካሪ ድርጅት ስራ ጀመሩ። ምናልባትም የወደፊት የአሜሪካ ፕሬዚዳንት ሊሆኑ ይችላሉ ከሚባሉት እውቁ ፖለቲከኛም ሚት ሮሚን ጋር ኔታንያሁ በጊዜው

ኔታናሁ በመቀጠል በኢየሩሳሌም የሚገኘውን የሪም ኢንዱስትሪዎች አስተዳደርን መቀላቀል ችለዋል። በዩጋንዳ ታግቶ የነበረውን የኤር ፍራንስ አውሮፕላን ተሳፋሪዎች ለማስለቀቅ በ1976 የኢንቴቤ የአጋሽ ታጋሽ ድራማን ወቅት የቤንያሚን ኔታናሁ ታላቅ ወንድም ዮኒ ኔታናሁ በዘመቻው መገደል በሕይወታቸው የሰበራቸው ክፉኛ ክስተት ነበረ። በቅጽል ስማቸው ቢቢ የሚባሉት ኔታናሁም ዓለም አቀፍ ሽብርተኝነትን በመዋጋት ገድ ሁለት ዓለም አቀፍ ኮንፈረንሶችን አዘጋጅተው ነበረ። አንደኛው በ1979 በኢየሩሳሌም ሁለተኛው ደግሞ በ1984 በዋሽንግተን ዲሲ ነበረ። ታዲያ እነዚህ መድረኮች የዓለም አቀፉን ማህበረሰብ ትኩረት በመሳብ በፖለቲካ ሰዎችና አስተያየት ሰጪዎች የላቀ ቦልታን ለማግኘት በቁ። ኔታናሁ እንደ ኤሮፒያኖቹ ዘመን አቆጣጠር በ1988 ወደ እስራኤል ከተመለሱ በኋላ ወደ ፖለቲካው መድረክ በመ ለመቀላቀል ሊኩድ ፓርቲን ወክለው የክኔሴት አባል ሆነው ተመረጡ። በምክር ቤቱ አባል ከመሆን በተጨማሪም የእስራኤል የውጭ ጉዳይ ሚኒስትር ምክትል ሆነው ተሾሙ። ከአራት ዓመታት ቆይታ በኋላ ኔታንያሁ የሊኩድ ፓርቲ ሊቀመንበርና ለጠቅላይ ሚኒስትርነት እጩ ሆነው ለመቅረብን በቁ። ጠቅላይ ሚኒስትር ይስሐቅ ራቢን ከግድያ በፊት እናም በኋላ በነበረው ውጥረት ወቅት የተቃዋሚዎችን ጥምረት በመምራትም ይታወቃሉ። ታዲያ በተቃውሞ ወቅት በአክራሪ ብሔርተኝነታቸው የሚታወቁት ቢቢ ከፍልስጤማውያን ጋር በተፈራረሙ ሰነድ የተነሳ በአንድ አይሁዳዊ ጽንፈኛ የተነሳ ራቢ ሊገደል የሚችልበትን ሁኔታ ፈጥረዋል ሲሉ ኔታናሁ በግራ ክንፍ ፖለቲከኞች ይወነጀላሉ። እንደ አይሮፕያኖቹ ዘመን አቆጣጠር በ1996 የእስራኤል ጠቅላይ ሚኒስትር ለመሆን በተደረገው ምርጫ ኔታናሁ የወቅቱን የሌበር ፓርቲ እጩ የነበሩትን ሺሞን ፔሬዝን በማሸነፍ የእስራኤል መንግስት 13ተኛውና በእድሜ ትንሹ ጠቅላይ ሚኒስትር በመሆን ስልጣን ጨበጡ። እንደ አይሮፕያኖቹ ዘመን አቆጣጠር በ1999 በምርጫ ከተሸነፉ በኋላ ዳግም ወደ ጠቅላይ ሚኒስትርነት ለመመለስ አስር ዓመታትን መጠበቅ ግድ ብሏቸዋል። እንደ አይሮፕያኖቹ ዘመን አቆጣጠር ከ1999 አንስቶ እስከ 2008 ድረስ ለእስራኤል የቴክኖሎጂ ኩባንያ በቢዝነስ አማካሪነት በፋይናንስ ሚኒስትርነት ብሎም የተቋሚ ፓርቲዎችን ጥምረት ለመምራትም ችለዋል። ዳግም በ2009 ወደ ጠቅላይ ሚኒስትርነት በመምጣት እስከ 2021 ድረስም ቆይተዋል። ኔታንያሁ በስልጣን ዘመናቸው ያልተዋዱ ወይም መጥፎ ኬሚስትሪ ከቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ጋር እንደነበራቸውም ይነገራል። ኦባማ በስልጣን ዘመናቸው መጀመሪያ ላይ የእስራኤልን መሪዎች ያሳዘኑ በርካታ ውሳኔዎችን ያሳለፉ ሲሆን፣ በተለይም እስራኤልን ሳይጎበኙም በካይሮ ንግግር ለማድረግ መወሰናቸውና ከፍልስጤማውያን ጋር የተጀመረውን የሰላም ሂደት ለማጠናከር እስራኤል ሰፈራ እንድታቆም መጠየቃቸው ቴላቪቭ ከዋሽንግተን የለመደችውን አይነት ድርጊት ልታገኝ አልቻለችም። ኦባማ እስራኤል በምስራቅ ኢየሩሳሌም መኖሪያ ቤቶችን መገንባቷን እንድታቆም መናገራቸው ለኔታናሁ በወቅቱ የሚዋጣ አልነበረም። የኔታናሁ የግል ሕይወትን ስንመለከት ሶስት ጊዜ ጋብቻ መስርተዋል። የመጀመሪያ ጋብቻቸው በእስራኤል ከተዋወቋት ሚሪያም ዌዝማን ጋር ሲሆን ጥንዶቹ አንድ ሴት ልጅ ማፍራት ችለዋል። ታዲያ ዌዝማን ነፍሰ ጡር እያለች ኔታናሁ ፍሉር ካትስ ከተባለች አይሁዳዊት ካልሆነች እንግሊዛዊ ተማሪ ጋር ግንኙነት መጀመራቸው የመጀመሪያ ባለቤቱ ጉዳዩን ስታውቅ ኤዎት ዳር በፍቺ እንዲጠናቀቅ ሆነ እንደ ኤሮፒያኖቹ ዘመን አቆጣጠር በ1981 ነታንያሁ ወደ ይሁዲነት የተቀላቀለች ካቴስ ከተባለች ሴት ጋር ጋብቻ ቢመሰርቱም ጥንዶቹ ከሶስት ዓመታት ቆይታ በኋላ በ1984 ዓ ም ፍች ይፈጸሙ። ሦስተኛዋ የቤንያሚን ኔታናሁ ባለቤት ሳራ ቤን አርቲዝ የምትባል ሲሆን ለእስራኤሉ አየር መንገድ ኤል አል የበረራ አስተናጋጅ ሆናም ስትሰራ ተዋውቀዋል። በሳይኮሎጂ ሁለተኛ ዲግሪዋን ያጠናቀቀች ሲሆን ጥንዶቹ ሁለት ልጆችን ወልደው ለመሳንበክተዋል። በክተዋል የአውሮፓውያኖቹ ዘመን አቆጣጠር በ1993 ኔታናሁ ከትዳር ጓደኛቸው ሩት ባር ጋር ግንኙነት እንደነበራቸው በቀጥታ ቴሌቪዥን ላይ ሲናገሩም አንድ የፖለቲካ ተቀናቃኛቸው ከሳራ ባር ጋር ጾታዊ ግንኙነት ሲያደርጉ የቀረጸውን ምስጢራዊ ቪዲዮ በመላክ ከሊኩዊድ ፓርቲ የአመራር ውድድር እስካልተዉ ድረስ ቪዲዮን ለጋዜጠኞች እንደሚሰጥ ማስፈራሪያም እንደደረሳቸው ይናገራሉ። ኔታናሁና ሳራ ግን ግንኙነታቸውን አስተካክለው እሳቸውም የሊኩዊድ አመራር ሆነው ለመመረጥ በቁ። ባለቤታቸው ሳራና ኔታናሁም በምዝበራ ቅሌት ስማቸው ተያይዞ ቢነሳም ዳግም ወደ ስልጣን መንበሩ ግን እንዳይመለሱ አልከለከላል አላቸውም የትራምፕ ወዳጅ የቀጠናው ተገዳዳሪያቸው ኢራን እንቅስቃሴ ዕረፍት የሚነሳቸው የግብ ሰለባ የሆኑ ፍልስጤማውያን ጉዳት ቀያሽ የረጅም ዓመታት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ ቢቢ